እኛ መጽሐፍ ቅዱስ ክፍል አለ። ለምሳሌ እግዚአብሔር ዘጠናውን፣ እኔ ልሸከምላችሁ፣ ግድ የለም አስሯን ተሸከም። እኛ ደግሞ ኖ ኖ ኖ ኖ፣ አይ ግድ የለም እኛ ዘጠናውን እንሸከም፣ አስሯን ለአንተ ምናሸክም። ኦኬ ካንቲኒ አትጨነቁ፣ ስለምትበሉ ስለምጠጡት አትጨነቁ። ጀስት የሰማዩ ወፎችን ተመልከቱ፣ ከምግብ ጋር ተያይዞ፣ ከልብስ ጋር ተያይዞ፣ ምድረበዳ በቦችን ተመልከቱ ጥረግረ ብላ የሚለውን በጣም አድካሚ ሆኖን ወደ ቀኝ እንዳናዘነብል ሆንን ሰው ዘጠና ፐርሰንቱን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው። እንደ አሳማ ጭቃ ውስጥ ከመርመጥመጥ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ እግዚአብሔር ላበርክትላችሁ አስራቴን ስጡኝ ይላል። እግዚአብሔር ቸግሮት አይደለም። እኔ በራሴ ሕይወት ያየሁት ንሶ ዊትነስ ነኝ። ይህ ማለት ብሌሲንግ ይባላል። ተጨነቁ፣ አትጨነቁ ያለን መስመር አለ። አትጨነቁ ካለ አልጨነቅም፣ ተጨነቁ ላለው እጨነቃለው። ጥበብ ታሳልቃለች እንጂ አታልቅም። ከመጥበብ መጠበብ ከጠብ ጥበብ ይበልጣል። ጊዜ አንጻራዊ ነው። በጣም ለየት ያለ ነገር አመለካከት አለኝ ስለ ጊዜ። የሌላውን አላቅም፣ ስለ ራሴ ጉዳይ ነው ማወራው። አንዳንድ ሰው ጥቂት አመት ኑሮ ብዙ ልምዶች ይኖሩታል። አንዳንዱ ረዥም አመት ኑሮ ጥቂት ልምዶች ይኖሩታል። ለምሳሌ የሶስት አመት ህፃን ቅዱስ ቂርቆስ ታወቀ። ቅዱስ ቂርቆስ ትልቅ ገል ተጽፎለታልና የኖረው አመት ሶስት አመት ነው። እንዴት ሊሆን ቻለ ያለሽ። አንዳንድ ሰው ደግሞ ዘጠናም ዓመት ኑሮ የህይወት ታሪኩን ሲሞት ለመጻፍ አንድ ገጽ በግድ ምን ብለሽ ትጽፊለታለህ? ሙላቱ አቶ ገሌ ገሌ በዚህ ዓመተ ምሕረት እዚህ አካባቢ ተወለዱ፣ አደጉ፣ እድሜያቸው ለትምህርት ሲደርስ ተማሩ፣ አገቡ፣ ወለዱ፣ ሞቱ። ምንድን ነው ታዲያ? አንድ ገጽ አይሞላም ህይወታችን ማለት ነው። እንዴት ሊሆን ይችላል? የተገቢ ነው ብያላምን ሰዎች ለአንድ ገጽ ኑሮ ምድር ላይ ለምን ይመጣሉ? አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበረ፣ አንድ ጫካ አቋርጦ ነበረ። የአንበሳ እንኳን ታሪክ ከጻፈ ሰው እንዴት አንድ ገጽ ማትሞላ ህይወት ሊኖር ይችላል? ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም። ለምሳሌ ትልቅ ቫሉ ምን ሰጠው? ገንዘብ ነው፣ ግንዛቤን ሳይሆን ገንዘብ ነው። በምድር ላይ እንዳለ ሰው ሁሉ ነጭ ላቡን ያላበስ የሚኖረው ገንዘብ ነው። ኦኬ ጥሩ ነው። ሰው ገንዘብ አያገኝ ማለት አይደለም፣ ግን ገንዘብን በህልምሽ ታስቢያለሽ። አታቂው ይኑርሽ አይኑርሽ፣ አታቂው የቀን መገልገያ ነው፣ የሌሊት አይደለም ነው። ኦኬ ስለዚህ ሰው ሰባ ምናምን ዓመት ቢኖር 8 ሰዓቱን በእንቅልፍ በቀን ያሳልፋል። አጠቃላይ ኦልሞስት 30 ምናምን ዓመት ይተኛል። ዘ 40 ምናምን ዓመት ነው ምድር ላይ የሚኖረው ነቅቶ ማለት ነው። ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ አምስት ሚሊዮን ብር ይኖር፣ በትንሹ ወይም አስራጆ ነው እንዳያመጣጡ ያ ሰው ከዚህ ዓለም ይለያል ነው ሲለይ፣ የለፋበት ነው መነገር ያለበት አይደል? ለምን ህይወት ታሪኩ ላይ አስር ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ ይባል? ምን ያህል እዛ ላይ ሲቆም ቆመ ነው ህይወት ታሪካችን ውስጥ እንኳን ሊገባ አይችልም። ሰው ለዚህ ብቻ አልነበረም መፈጠሩ ነው እዛ ሷ አይኔ ሁልጊዜ የዓለሙ ሳይንስ ተምረነዋል፣ ግን ችግሩ ግራ ብሬናችን ነው አክቲቬት የሚያደርገው የተፈጠርንበትን ዓላማ ስለሚያስረሳን፣ ለቁስ ነው የተወለድነው፣ ለቁስ ነው የምንኖረው፣ ለቁስ ነው የምንሞተው። ሶስት ፕሪሽኖ ዓለም አክሰስ ስለማናደርግ ታሪክ የለንም። ከእድሜ ይልቅ የህይወት ኤክስፒሪንስ ብዙ ነው አልኩኝ። ራሴን ነው ራሴን ኦኬ ነው የምናገር፣ ይሄ ዳሴን ከንቱ ምናምን አይደለም። ለምሳሌ 16 በላይ ሀገሮች አይቻለሁ። 29 መጽሐፍ ጽፌ ያለው በረሃ ውስጥ፣ በመርከብ ውስጥ፣ በአየር ላይ ብዙ ነገሮች ላወራልሽ እችላለሁ። የህይወት ታሪክ አውራ ብባ ከኖርኩበት እድሜ የሆነ ነገር ፈጥኗል። ኦኬ እዚህ ላይ ቆም ብዬ አስባለሁ፣ ነው ለምን ይሄ የሆነ ብዬ ሳስብ ጊዜ አንጻራዊ ነው የሚለው መልስ ምን ላይ ይመጣ። ለምሳሌ ገንዘብ ይበረክታል። እንዴት ይበረክታል? አስራት ሰዎች አስራት ይሰጣሉ ነው። እግዚአብሔር ላበርክትላቸው አስራቴን ስጡኝ ይላል አይደል? እግዚአብሔር ቸግሮት አይደለም፣ ሳምቲንግ አይደለም። ስሰጪ ይትረፈረፋል ነው። አታቂውም ሲትረፈረፍ ድንገት ይመጣል። ለምሳሌ እኩል ደሞዝ እኔም አንቺም እናገኛለን፣ ርንቺና ሌላ የአንቺ ተርፎሽ ይዛኛው ደግሞ ወዲው ቡን ይላል። ምንድነው ቡን ያደረገው? አንዳንዱ ደግሞ ሰቶት ሰቶት አያልቅም። ይሄ ማለት ብሌሲንግ ይባላል በረከት። በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት። ጊዜም ባርከው አልፋ፣ እግዚአብሔሮ ጊዜም ባርከው ካልሹ በጣም በጥቂት ጊዜ እጅግ ብዙ ስራ ሊያሰራ ይችላል። እኔ በራሴ ህይወት ያየሁት ነው። ሰ ዊትነስ ነኝ፣ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። የሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሞያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ማቴዎስ፣ እነ ጴጥሮስ፣ እነ ዮሐንስ አሳጥማሽ ናቸው። ሌላም ሌላም እነ ቶማስ የግንብ ስራ ወዘተረፈ፣ ሉቃስን ብትዩ ሐኪም ነው። የተለያየ ሞያ ናቸው። ነው ሰው ይጠራቸዋል። ሲጠራቸው ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። ምንድን ነው የሆኑት? ሱፐርናቸራል ነገርን ኤክስፒሪየንስ ማድረግ ጀመሩ። ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ። በቃ ልፋት ቀረ ነው። በጣም ትልቅ ጉዳይ ነው ማወሩ። አሁን እንደውም እስካሁን ካለው ለእኔ ትልቅ ጉዳይ ነው ብናገረው፣ ውሃ ወይን ይሆናል። ባህር ላይ እንምጣ ሲሉት እነ ጴጥሮስ ኑ ይላቸዋል። ነፋስ ሲገሰጽ፣ ያሉ ሙስያ ብርሃን ሲበራ፣ በጣም ስፍር ቁጥር የሌለው ደግሞ አጾሙ ሞይ ስለዋቸው ሙሽራው ያለ ሚዜዎቹ አይጾም ይላቸው እና የነበሩበት ህይወት በጣም በቃ አይተውት ማያቁት ነው ነው። ከስቅለቱና ከትንሣኤው በኋላ ጥቂት ሲለያቸው፣ አሳ ለማጥመር ሌሊቱን ሁሉ ይታገላሉ። ነው የትግል ህይወት ነውና ዓለም ለእኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ። ትግል፣ አሳ ግን የለም። መታገል መታገል መታገል፣ አሳው ግን አይገባ። በኋላ ንጋት ላይ ወደ ዳር ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ቸል ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል። እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ። የቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው። ሌፍት ልፋት ነው። ቀኝ ራይት ራይት ነው። ለ አሳውን ደሞ ጠብሰን እንበላለን፣ እናዘጋጃለን እንዳሉ እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀው የማይታወቅ ህብስታልና ተለወጠ ነው። ኦኬ፣ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። አሁን ግን እየተከተልን ያለነው የግራውን መንገድ ነው። ለምሳሌ እግዚአብሔር ዘጠናውን እኔ ልሸከምላችሁ፣ ግድ የለም አስሯን ተሸከሙ አይነት ነው። እኛ ደግሞ ኖ ኖ፣ ግድ የለም እኛ ዘጠናውን ንሸከም አስሯን፣ ኖ ለአንተ የምናሸክም ኦኬ። ከእንትኒ አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከች በዚህ ዓለም ስላለው ጉዳዩ እንድንጨነቅ አልተፈቀደልን። አትጨነቁ ነው በጣም ትልቁ ሜሴጅ አትጨነቁ። ስለምትበሉ፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ። ከምግብ ጋር ተያይዞ ከልብስ ጋር ተያይዞ ምድረበዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግሥቷንና ጽድቋን ፈልጉ፣ እኔችን ቀድጃት አለው። በዚህ ምንም የምታጡት ጉዳይ የለም ባካቸው አይነት ነው ትኩረት ማድረግ ያለብኝ ወደ አዘዘኝ ይመስላል። መንግስቱ ምንድን ነው? ጽድቅ ምንድን? ሌላ ሌላ ጉዳይ ነው። ኦኬ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው።